ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዩ የመስከረም 19 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አገዛዙ በመስቀል ዕለት በሰሜን ወሎ ዞን ሳንቃ ከተማ በንጹሐን ላይ የፈጸመውን የድሮን ጥቃት ትብብር ለኢትዮጵያ አንድነት አውግዟል። መግለጫውን ይዘናል። በጎንደር ከተማ ዙሪያ በአገዛዙ ጦርና በፋኖ መካከል ብርቱ ውጊያ መካሄዱ ተገልጿል። በምስራቅ አማራም ተጋድሎ ቀጥሏል። ዝርዝር የግንባር መረጃዎችን አካተናል። አሜሪካ የኮሪደር ልማት ያስከተለው መፈና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 አገዛዙ በመስቀል ዕለት በሰሜን ወሎ ዞን ሳንቃ ከተማ በንጹሀን ላይ ፈጸመውን የድሮን ጥቃት ትብብር ለኢትዮጵያ አንድነት አወገዘ። በወቅታዊ ጉዳዮች ላይ ትብብር ለኢትዮጵያ አንድነት በሰጠው መግለጫ በተለያዩ ስርዓቶች እንደተለመደው ህዝብ በአዲስ ዓመት ተስፋ እንዲሰንቅ መጠናቸው ቢለያይም ግጭቶችን በማቆም የፖለቲካ እስረኞችን በይቅርታ በመፍታት የሰውን ኑሮ ያከበዱ ጫናዎችን በማቅለል ጥረቶችን ሲያደርጉ ታዝበናል፣ በታሪክ ድርሳናትም ተጽፎ ይገኛል ብሏል። በዚህ አዲስ ዓመትም ከሂደታዊ አስገዳጅነቱ በመለስ ለመመለስ ስርዓቱ ወደ ቀልቡ ተመልሶ እንዲያሉ በጎ መነሳሳቶችን የወስድ ይሆን ወይ የሚል ጥቂት የማይባሉ ዜጎች ሀሳብ ነበር ያለው ትብብሩ ያ ሳይሆን በተቃራኒው እገታ፣ ግድያ፣ ዛቻ፣ ድሮን ጥቃት፣ ፖለቲካዊ ውጥረቶች፣ የኑሮ ጫናና መሰል ስርዓት ወለድ ምስቅልቅሎች ልካቸውን አህዛቸውና ቦታቸውን ቀይረው የህዝቡን ስቃይ እያናሩት ይገኛሉ ብሏል። በሰሜን ወሎ ዞን ከወልዲያ 20 ኪሎ ሜትር ርቀት ላይ የምትገኘው ሳንቃ ከተማ በመስቀል በዓል ዕለት ጤና ጣቢያ ላይ ከቀኑ ስድስት ሰዓት ላይ በተፈጸመ የድሮን ጥቃት ቤተሰብ ሲያስታምሙ የነበሩ ሶስት ሰዎች ተገድለዋል ሲል ገልጸዋል። አንዲት የጤና ጣቢያው የጽዳት ሰራተኛ ከፍተኛ አካል ጉዳት ደርሶባታል። እንዲሁም ሶስት የጤና ጣቢያው የህክምና ባለሙያዎች ቀላል የአካል ጉዳት ደርሶባቸዋል ያለው ትብብሩ የስድስት ዓመት ህጻን ልጅ ከፍተኛ ጉዳት አስተናግዳለች ብለዋል። ከዚሁ ጋር ተያይዘው ላሊበላ ከተማ ከሚገኙ ቅርሶች መሀል የሆነውና ከአንድ ቋጥኝ ፍልፍል የተሰራው ገነተ ማርያም ቤተክርስቲያን አቅራቢ ኢትዮጵያ የድሮን ጥቃት ተፈጽሞ እስካሁን ባለን መረጃ የተጎዳ ሰው ባይኖርም የቅርሱን መሰረት ነክቶት ይሆን ወይ ብለን ስጋት ገብቶናል ብለውናል የአካባቢው ነዋሪዎች ይላል መረጃው። ትብብር ለኢትዮጵያ አንድነት እንዲያለውን ዘፈቀዳዊና ስርዓት ወለድ መንግስታዊ ሽብር በጽኑ አውግዛለሁ ብሏል። በቅንጅታችን ደጋግመን እንዳልነው ጦርነቶች በተኩስ አቁምና በድርድር እንዲቋጩ ህዝቡም የሰላም አየር እንዲተነፍስ ወንድም ወንድሙን የሚገድልበት የደም ቁማር አስቸኳይ እንዲቆም ሁሉም ተፋላሚ ወገኖች ህዝብን በማስቀደም ኃላፊነታቸው ሰዎቻቸውን እንዲወጡ ሲልም አሳስበዋል። በሌላ በኩል እሁድ መስከረም 18 2018 ዓ.ም በጉራጌ ዞን ቡታጀራ ከተማ በመስቃን ወረዳ የሚኖሩ ሁለት ወንድማማች ህዝቦች ስናኖ ሴራ በተሰኘ አካባቢው ባህላዊ እሴት አከባበርና ባለቤትነት ዙሪያ በተነሳ ብጥብጥ ጉዳቶች እንደተከሰቱ ከአካባቢው ምንጮች ለማወቅ መቻሉን ጠቅሷል። በዚህም በዘፈቀዳዊ ተኩስ ሳቢያ እስከ ሞት የደረሰ ጉዳት መድረሱን መስማት ልብ ሰባሪ ክስተት ሆኖ አግኝተነዋል ብሏል። በጎንደር ከተማ ዙሪያ በአገዛዙ ጦርና በፋኖ መካከል ብርቱ ውጊያ መካሄዱ ተገለጸ። የአማራ ፋኖ ብሔራዊ ኃይል አፋብሃ በምስራቅ አማራ ቀጠናና የጎንደር ከተማ አካል በሆነችው ጠዳ ክፍለ ከተማ እንዲሁም በጎንደር ዙሪያ ወረዳ ማክሰኝት ከተማ ዙሪያ ከፍተኛ ተጋድሎ እንደተደረገ የሚኒሊክ እዝ ቃል አቀባይ ፋኖ አበበ ፈንታው ሩሃን ጨምሮ ለሚዲያዎች በሰጠው ዕለታዊ መረጃው ገልጿል። በሰሜን አማራ ቀጠና የተለያዩ አካባቢዎች ከባድ ተጋድሎ መደረጉንና ድል መገኘቱን የገለጸው አርበኛው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ከተለያዩ ክፍለ ጦር የተውጣጡ ፋኖዎች በጥምረት ዛሬ መስከረም 19 2018 ዓ ም ከቀኑ 9 ሰዓት በተመሳሳይ ማክሰኝት ከተማ ዙሪያና ጠዳ ክፍለ ከተማ ውስጥ የሚገኙ ያገዛዙ ወታደራዊ ቤዞች ላይ ያነጣጠረ እርምጃ ተወስዷል ብሏል። አውደ ውጊያው በአገዛዙ በኩል ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን ወደ ገጠር ለኦፕሬሽን የላከውን ጥምር ኃይል በመኪና በማመላለስ ለመከላከል የሞከረ ቢሆንም ከሞትና ከቁስለት ሳይታደጋቸው ቀርቷል፣ ሲል አብራርቷል። በሰሜን አማራ ቀጠና በላይ ዘለቀ እዝ እንግዲህ በዛሬው ዕለት እና በትላንትናው ዕለት ብርቱ ትንቅንቅና ተጋድሎች የተደረጉባቸው ቀጠናዎች አሉ። በዚህም ሰሜን ብርቅዬ ክፍለ ጦር በርካታ ጠላቱን በመደምሰስ ጦር መሳሪያ ጭምር በመማረክ በሰብአዊና ቁሳዊ ኪሳራ በማድረስ ጠላት ላይ ትልቅ ድል ተጎናጽፈዋል። በዚህም መስከረም አስራ ሰባት የሚከበረውን የመስቀል በዓል እንደ ማዘናጊያ እና እንደ መልካም አጋጣሚ በመጠቀም ጠላት እንቅስቃሴ አድርጎ ነበር። በዚህም እንግዲህ ንስሮቹ ደግሞ ይህንን የጠላት መረጃ ስላላቸው በቂ ዝግጅት አድርገው በመጠበቅ እስከ ሀምሳ አምስት የሚደርስ በግምት ሙትና ከሀያ አምስት በላይ ቁስለኛ በማድረግ እንዲሁም ደግሞ ሰላሳ አምስት የነፍስ ወከፍ ክላሽ በመማረክ ትልቅ ድል ነው የተጎናጸፉት በሰሜን ጎንደር ዞን ጠለምት ወረዳ በስቅያ ተኩል ልዩ ስሙ ዋሌ አንገት እየተባለ በሚጠራ ቦታ ነው ብርቱ ትንቅንቅና ተጋሉ የተደረገው። በዚህም በርካታ የጠላት ኃይል ነው እንግዲህ የተደመሰሰው። አምሳ አምስትና ሀያ አምስት ስትደምረው በጣም ብዙ ነው። አምሳ አምስት ማለት እንግዲህ አንድ ሻምበል ነው። ሀያ አምስትም ደግሞ አንድ የመቶ ነው። አንድ ሻምበልና አንድ የመቶ የጠላት ኃይል እንግዲህ ሙትና ቁስለኛ ሆኗል ማለት ነው። ሰላሳ አምስት ክላሽ ደግሞ እንደዚሁ አንድ ሻምበል የሚያስታጠቅ ክላሽ ነው የተገኘው። በጣም ትልቅ የሚባል ድል ነው የተመዘገበው በሰሜን አማራ ቀጠና ማለት ነው። ከዚሁ ከሰሜን አማራ ሳንወጣ አሁንም በጎንደር ከተማ አካል የሆነችው የጠዳ ክፍለ ከተማ እና ጎንደር ዙሪያ ወደ ማክሰኝት ከተማ ዙሪያ ከፍተኛ ተጋሉ እየተደረገ ይገኛል። አማራ ፋኖ ብሔራዊ ሀይል አፋባሀ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ነው እንግዲህ ተጋሉን እያደረገ ያሉ ከተለያዩ ክፍለ ጦሮች የተውጣጡ አህዶችን በጋራ በማድረግ በጥምረት ነው እንግዲህ ዛሬ መስከረም አስራ ዘጠኝ ከቀኑ ዘጠኝ ሰዓት በተመሳሳይ ማክሰኝት ከተማ ዙሪያ እና ጠዳ ከተማ ውስጥ የሚገኙ ያገዛዙ ቁልፍ የሚባሉ ወታደራዊ ቤዞችን ያነጣጠረ እርምጃ ነው የተወሰደው። በዚህም አውደ ውጊያ ጠላት በኩል ከፍተኛ የሆነ ሰብዓዊ እና ቁሳዊ ኪሳራ ያደረሰበት ሲሆን ወደ ገጠር ለኦፕሬሽን የላከውን ጥምር ኃይል በመኪና በማመላለስ ለመከላከል የሞከረበት ሁኔታ አለ። ወደ ገጠር ቀበሌዎች የፋኖ ይዞታ ናቸው የሚባሉ ታዳጊ ከተሞች ወደዛ ለማጥቃት ሲመጣ ፋኖ ደግሞ በተቃራኒው ጠላት ከተነሳባቸው አካባቢዎች ወደ ከተማ በመግባት የትኩረት አቅጣጫውን በማስቀየርና የስበት ማዕከሎቹን መልሶ በማጥቃት ወደዛ ወደ መነሻው እንዲመለስና ና ፋኖም ቀጠናዎቹን ያስከበረበት ሁኔታ የጠላትን ደግሞ ቤዝ ደግሞ ቁልፍ የሚባሉ ወታደራዊ ቦታዎችን በመምታት ትልቅ ድል የተጎናፀፉበት ሁኔታ ላይ ያለው አርበኛ አበበ ፈንታው ከሰሞኑን በምስራቅ አማራ ቀጠና ባደረግ ነው ተጋድሎ ሰፊ ቀጠና ተቆጣጥረናል ያለ ሲሆን በቀጣይም ቁልፍ ከተሞችን ለመያዝ እየሰራን ነው ብሏል። ሆኖም አገዛዙ የፋኖ ክንድ ሲበረታበት በድሮን ንጹሐንን እየጨፈጨፈ ነው ሲል ገልጿል። የምኒልክ እዝ በተቆጣጠራቸው አካባቢዎች ህዝብ የማስተዳደር ና መዋቅር የመዘርጋት ስራ እየተሰራ ነው ብሏል። በአማራ ፋኖ ብሔራዊ ሀይል ምኒልክ እዝ ሰሞኑን እንግዲህ አደማሊ ወይም አባናደው ስም የተሰየመው ዘመቻ ከመስከረም አስራ አራት ሁለት ሺ አስራ ስምንት ዓመተ ምህረት ጀምሮ እስካሁን ድረስ ዘመቻውን እንደቀጠለ ነው። በዚህ ዘመቻ እንግዲህ በምስራቅ አማራ ቀጠና ሚኒሊክ እዝ አምስቱ ኮሮችና በእዙ ልዩ ዘመቻ ነው ተጋድሎ እየተደረገ ያለው በዚህም እንግዲህ ዘመቻው ተጠናክሮ የቀጠለበት ሁኔታ ነው ያለው ዘመቻ ያለበት የነበሩንን ያሉንን ያስከበርናቸውንና አዲስ የተቆናጠጥናቸውን በጣም ሰፊ የሚባል በመቶዎች ኪሎ ሜትር የሚቆጠር ሰፊ ቀጠና የተቆጣጠርንበት ሁኔታ አለ። ይህንን ነፃ ቀጠናችንን ተቆጣጥረን አሁንም አዳዲስ ቁልፍ የወረዳና የዞን ከተሞችን ለመቆጣጠር የሚያስችል ወታደራዊ ቁመና ላይ እንገኛለን። አገዛዙ በዚህም በጣም ከፍተኛ ኪሳራ ደርሶበታል፣ አብዷል። በአለም አቀፍ ደረጃ የፋኑ አቅም ምንድን ነው የብልጽግና አቅም ምንድን ነው የሚለውንም ያሳየ የፋኖን ትግልም አንድ ደረጃ ወደፊት ከፍ ያደረገ ተጋድሎ ነው እየተደረገ ያለው። እና ከዚህ ጋር በተያያዘ እንግዲህ እግረኛውን ስላልቻለ በድሮን ሁለትም ሶስትም እያየ ጊዜ እየጣለ ያለበት ሁኔታ አለ። እንግዲህ እስካሁን በሶስት ቀናቶች ውስጥ መዞር ከጀመረ አሰሳ ከጀመረ አራት ቀን ሆኖታል። በሶስት ቀን ተከታታይ እየጣለበት ሁኔታ አለ። በመጀመሪያው ቀን አስር ጊዜ ጥቃት ፈጽሟል። በርካታ ንጹሐኖችን የመታበት ሁኔታ አለ ጤና ጣቢያ ያወደምበት ሁኔታ አለ። እናቶች፣ ህፃናቶች፣ ሐኪሞች ናቸው ያለቁት እዛ ላይ። ከዛ በዘለለ በትላንትናው ዕለትም እንደዚሁ ገነተ ማርያም አካባቢ ቤተክርስቲያን አካባቢ ነው የጣለው። ለቤተክርስቲያኑ ለህንፃው አደጋ የሆነ ጥቃት ነው የፈጸመው። በዛሬው ዕለትም ቃሊም ከተማ ላይ ፋኖውን ስለሚያጣው ፋኖ መወሰድ ያለባቸውም በቂ ጥንቃቄዎች እየወሰደ ስለሆነ ንፁሃኖችን በመምታት ለማሸማቀቅ እና ህዝባችንን ከፋኖ ጎን እንዳይሰለፍ ለማድረግ ጥረት እያደረገ ነው። የሽንፈት ምልክት ነው። አሁንም ይህን አጠናክሮ የቀጠለበት ሁኔታ አለ። የሆነ ሆኖ ፋኖ ሚኒልክ ነጻ ያወጣቸውን ቀጠናዎች ህዝብ በማወያየት ስራ ተጠምዶ ነው ያለው። ህዝብ እያወያየ ህዝቡ የፈቀደውን የወደደውን አስተዳዳሪውን እንዲመርጥና የህዝብ አስተዳደር መዋቅሩን እንዲዘረጋ እያደረገ ያለንበት ሁኔታ ነው ያለው። አሁን አስተዳዳሪዎችን እየዘረጋን እየተከል መዋቅር እየሰራን የህዝብ አስተዳደር መዋቅራችንን እያሰፋን ህዝባችንን እያወያየን የወደደውን የፈቀደውን የአስተዳደር ብሎ የመረጠውን እየመረጥንለት እያደራጀንበት እያደራጀንለት ያለበት ሁኔታ ነው ያለው። ሌላው በዚሁ በሚኒሊክዝ ባለፉት ቀናቶች እንግዲህ ከአንድ ሺህ ያላነሰ የነፍስ ወከፍ ክላሽ ነው የተማረከው። ሞርተሮች ተማርከዋል። ብሬኖች፣ ስናይፐሮች፣ ክላሾች ተማርከዋል። አንድ ስናይፐር በስንት ሰው ይደራጃል? አንድ ብሬን በስንት ፋኑ፣ በስንት ወታደር ይደራጃል? ዲሽቃ እንዴት ይደራጃል? ሞርተሮች በምን ልክ ይደራጃሉ? ሁሉም የየራሱ መስፈርት አለው። ይሄ እንዳለው ሆኖ በርካታ የሰው ኃይል እንደሚፈልግ እንዳለ ሆኖ ክላሾችም የተገኙበት ሁኔታ አለ። ከዚህ ጋር ተያይዞ ዛሬ ጥሪ ያደረግንበት ሁኔታ አለ። የሚኒሊክዝ በአርበኛ መቶ አለቃ ሲፋስ ማርያም የሚመራው ስልጠና መምሪያ ወጣቱን ለስልጠና ጥሪ ያደረገበት ሁኔታ ነው ያለው በዚህም እንግዲህ ወጣቶች ሚኒሊክ የማረካቸውን ጦር መሳሪያዎች እየመጣችሁ ታጠቁ የሚል ጥሪ ተደርጓል። እየመጡ እየሰለጠኑ እየተደራጁ እየታጠቁ የአማራን ህዝብ ይህልውና ተጋድሎ እንዲቀላቀሉ የሚል ጥሪ ያለን። በተመሳሳይ የአፋብሃ ሚኒሊክ እዝ ንጉስ ሚካኤል ኮር ሸዋንግዛው ክፍለ ጦር አራት ከተሞችን ለመቆጣጠር ባደረጉት ተጋድሎ ሁለቱን በመቆጣጠርና ከሰባ በላይ ያገዛዙን ሀይል ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። ስድስተኛ ቀኑን በያዘው ዘመቻ አርበኛ አደማሊ ወይም አባናደው ሸዋንግዛው ክፍለ ጦር መስከረም አስራ ስምንት ሁለት ሺ አስራ ስምንት ዓመተ ምህረት ንጋት አንድ ሰዓት ጀምሮ እስከ ቀን አስራ አንድ ሰዓት ተኩል ሙሉ ቀን በተ ያደረገው ተጋድሎ ከላላ ወረዳ ቲርቲራ፣ ልጓማና ቱሊያ አራት ግንባር ላይ ከሰላሳ ያለነሰ ኃይል ሲደመሰስ ከ42 በላይ ቆስሏል። ተጋድሎ አራት ከተሞችን ማለትም ከላላ፣ ቲርቲራ፣ ልጓማና ቱሊያ ከተሞችን ለመቆጣጠር ያለመ ሲሆን ከብርቱ ትንቅንቅ በኋላ ከሰባ በላይ ጠላት በመደምሰስ ና በማቁሰል ቲርቲራና ቱሊያ ከተሞችን በቁጥጥር ስር በማስገባት በድል ተጠናቋል። አሜሪካ የኮሪደር ልማት ያስከተለው መፈናቀል የባለሀብቶችን ፍላጎት ገድቧል ስትል አሳወቀች። በአስር ሺዎች የሚቆጠሩ ነዋሪዎችና የንግድ ቦታዎች በትንሽ ወይም ያለምንም ማስጠንቀቂያ የተባረሩበት የኮሪደር ልማት ፕሮጀክት የባለሀብቶችን መዋለንዋይ የማፍሰስ ፍላጎት እንደገደበ የአሜሪካ መንግስት ሪፖርት ገልጿል። ግጭቶችንና የውጭ ምንዛሬ ተመን ልዩነት እንደገና መስፋትን የሚጠቅሰው ሪፖርቱ የኢትዮጵያ ኢንቨስትመንት ሁኔታ ለአሜሪካና ሌሎች የውጭ ንግዶች ፈታኝ ነው በማለት ገምግመዋል። የአሜሪካ መንግስት ይህንን ግምገማ ያሰፋል ፈረው፣ አርብ መስከረም 16 2018 ዓ ምት ይፋ ባደረገው አመታዊ የኢንቨስትመንት ሁኔታ መግለጫ ነው። አሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በአገሪቱ የውጭ ጉዳይ መስሪያ ቤት የሚዘጋጀው ይህ ሪፖርት ከመቶ ሰባ በላይ የሚሆኑ ሀገራትን የኢንቨስትመንት አመቺነት ሁኔታ ይዳስሳል። ኢትዮጵያን የተመለከተው የመስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች አንዱ በአዲስ አበባ ተጀምሮ ቢያንስ በአርባ የአገሪቱ ከተሞች በመካሄድ ላይ ያለውን የኮሪደር ልማት ፕሮጀክት ነው። በኮሪደር ልማቱ ምክንያት ከተካሄዱ መፈናቀሎች መካከል የተወሰኑት ያለምንም ማስጠንቀቂያና ጠመንጃ ተደቅኖ እንደተፈጸመ በውጭ ዜጎች ባለቤትነት የተያዙ ቢዝነሶች መናገራቸውንም ሪፖርቱ ያትታል። የፕሮጀክቱ አካሄድ የባለሀብቶችን ፍላጎት እንደገደበም ገልጿል። በኢትዮጵያ ሕገ መንግስት መሰረት መሬት የህዝብ ንብረት መሆኑን የሚጠቅሰው ሪፖርቱ በዚህ ምክንያት ኢንቨስተሮች መሬትን መከራየት እንጂ ባለቤት መሆን እንደማይችሉ ያስታውሳል። በሪፖርቱ ላይ የተጠቀሰው በቂ ካሳና ማስጠንቀቂያ ለመሰጠት ጉዳይ ዓለም አቀፉ ሰብዓዊ መብቶች ተሟጋጅ ተቋም አምነስቲ ኢንተርናሽናል በሚያዝያ 2017 ዓም ባወጣው ሪፖርቱ ላይም የተንጸባረቀ ነው። አመታዊ የአሜሪካ መንግስት ሪፖርት በውጭ ዜጎች ባለቤትነት የተ ያዙ ንግዶች በፕሮጀክቱ ከይዞታቸው እንዲነሱ ሳይደረግም ሳይደረግም እንኳን ቀጥተኛ ባለሆኑ መንገዶች ስራቸው ላይ ተጽዕኖ መድረሱን ይጠቅሳል። የኮሪደር ልማት ፕሮጀክቶች ከንግድ ቦታዎች ፊት ለፊት ያሉ መንገዶችን ማፍረሳቸውን የሚያነሳው የአሜሪካ መንግስት ሪፖርት ይህም የንግድ ስራን የማይቻል እንዳደረገው ያስረዳል። ከዚህም የተነሳ የንግድ ስራዎች ቀጥታ ባይነኩም እንኳን ከስራ እንዲወጡ መገደዳቸውን አትቷል። ከዚህም ጋር በተያያዘ አንዳንድ የውጭና የሀገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግ ም ወይም ኋላ ተመልሶ በሚሰራ አዲስ ህግ የተነሳ የመጣ የግብር ጥያቄ እንዳጋጠማቸው መግለጻቸውን ጠቅሷል እነዚህ የግብር ጥያቄዎች የቀረቡት ያለበቂ ግልጽነት ወይም አሰራርን ሳይከተሉ እንደሆነ የሚናገረው ሪፖርቱ ትርፋቸው በከፍተኛ ሁኔታ እንዲቀንስ እንዳደረገ እንዲሁም እርምጃው ቀጥተኛ ያልሆነ መንገድ የባለቤትነት መብት ማሳጣት ድርጊትን እንደሚያቋቁም አስፍሯል ሪፖርቱ ስለ ሙስና በሚያብራራበት ክፍሉ ላይ የኮሪደር ልማት ፕሮጀክቶች ላከናወኑ ኩባንያዎች ኮንትራት የተሰጠበት መንገድን ጠቅሷል ከህግ በተቃረነ መልኩ የኮሪደሩ ልማት ፕሮጀክት የግንባታ ኮንትራቶች ለጨረታ አልቀረቡም። ይልቁንም ከመንግስት ባለስልጣናት ጋር ግንኙነት ላላቸው ኩባንያዎች ተሰጥተዋል ብሏል። የአሜሪካ መንግስት ሪፖርት እንደሚያስረዳው ከኮሪደር ልማት በተጨማሪ ግጭቶችም የንብረት መብት ጥሰት አስከትለዋል። በተለይም በአማራና ኦሮሚያ ክልሎች ያሉ ግጭቶች ምግባር የለሽ የሆኑ ባለስልጣናት በተደጋጋሚ ንብረቶችን እንዲነጥቁ ምክንያት መሆናቸውን ገልጿል። በሁለቱ ክልሎች የሚገኙ የቱሪስት ሎጅ ባለቤቶች ንብረቶቻቸው ያለምንም ካሳ በኢትዮጵያ መከላከያ ሰራዊት አባላት ማረፊያነት ተይዘው እንደነበር መናገራቸውን አክሏል። ወደ ግጭት የመመለስ ስጋትን የደቀ ነውና እየጨመረ የመጣው የ የትግራይ ክልል የፖለቲካ ውጥረትም በተግዳሮትነት ተጠቅሷል። ሪፖርቱ በተግዳሮትነት የሚጠቅሰው ሌላኛው ጉዳይ ተመልሶ እየሰፋ የሚገኘውን የባንክና የትይዩ ገበያ ወይም ብላክ ማርኬት የውጭ ምንዛሬን ተመን ልዩነት ነው። በአሜሪካ ሚቺጋን ግዛት በምትገኝ ቤተ ክርስቲያን በተፈጸመው ጥቃት አራት ሰዎች ሲገደሉ ስምንት ሰዎች ላይ ጉዳት ደረሰ። በአሜሪካ ሚቺጋን ግዛት በምትገኝ ቤተ ክርስቲያን አንድ ታጣቂ ተኩስ በመክፈትና በሕንፃው ላይ እሳት በመለኮስ በፈጸመው ጥቃት ቢያንስ አራት ሰዎች ሲገደሉ ስምንት ሰዎች ላይ ጉዳት መድረሱን ፖሊስ ገልጿል። ባለስልጣናት እንዳሉት በዲትሮይት ከተማ ሰሜን ምዕራብ መቶ ኪሎ ሜትር ርቀት ላይ በምትገኘው ግራንድ ብላንክ ከተማ በምትገኝ ሞርሞን ቤተ ክርስቲያን ላይ ጥቃቱ የተፈጸመው በመቶዎች የሚቆጠሩ ምእመናን የእሁድ አምልኮ ስነ ስርዓት እየታደሙ በነበረበት ወቅት ነው። ተጠርጣሪው በሚችጋን በርተን ነዋሪ የሆነው የአርባ አመቱ ቶማስ ጃኮብ ሳንፎርድ እንደሆነ የተለየ ሲሆን ጥቃቱን ከፈጸመ በኋላ በቤተ ክርስቲያኗ የመኪና ማቆሚያ ስፍራ በፖሊስ በተተኮሰበት ጥይት ህይወቱ አልፏል። የግራንድ ብላንክ ታውንሺፕ ፖሊስ አዛዥ ዊሊያን ሪኒ በጋዜጣዊ መግለጫ ላይ እንደተናገሩት እሁድ ዕለት ከሰዓት ዘጠኝ ሰዓት ከአምስት ላይ ታጣቂው በተሽከርካሪ ላይ ሆኖ ወደ ህንፃው ሲገባ በመቶዎች የሚቆጠሩ ሰዎች በቤተ ክርስቲያኗ ውስጥ በአምልኮ ስነ ስርዓት ላይ ነበሩ። ከዚያም ጥቃት አድራሹ ተኩስ በመክፈት በቤተክርስቲያኗ ውስጥ በነበሩት ግለሰቦች ላይ የተኩስ እሩምታ መክፈቱን አዛዡ ተናግረዋል። እሳቱ መቼ፣ የት እና እንዴት እንደተጀመረ ለመለየት እየሞከርን ነው ብለዋል አዛዡ። ሆኖም ተጠርጣሪው እሳቱን ለማስነሳት ተቀጣጣይ ፈሳሽ ምናልባትም ጋዝ ሳይጠቀም እንዳልቀረ ባለስልጣናት ገልጸዋል። ፕሬዚዳንት ዶናልድ ትራምፕ የተፈጸመውን ጥቃት በተመለከተ ገለጻ እንደተደረገላቸው ገልጸው የፌዴራል ምርመራውን ኤፍቢአይ እንደሚመራው አረጋግጠዋል። ትራምፕ በትሩዝ የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሁፍ ክስተቱን በአሜሪካ ቤተ ክርስቲያኖች ላይ ኢላማ ተደርጎ የተፈጸመ ሌላ ጥቃት ብለውታል። የአሜሪካ ጠቅላይ አቃበ ህግ ፖም ቦንዲም በኤክስ ገጻቸው ላይ በቤተክርስቲያኗ ላይ ስለተፈጸመው አሰቃቂ ተኩስና የእሳት ቃጠሎ መረጃ እንደደረሳቸው ተናግረዋል።